አሰላሙ አለይኩም ወራህመቱላሂ ወበረካቱ። በህልም አናናስ በመጀመሪያ ቀን ገዛሁ በሁለተኛው ቀን ደግሞ ጭማቂውን ስጠጣየሁ የሚል ጥያቄ አለ። አብራችሁ ይቆዩ። በኢማም ኢብን ሲሪን አመለካከት የአናናስ ፍሬ ያለመ ህልም አላሚ ለረጅም ጊዜ የጠፋውን ሰላምና መረጋጋት ያገኛል ብለዋል። በጭንቀት ውስጥ የነበረ ማንኛውም ሰው ይህንን ህልም ሲያልም ወደ መልካም ዘመን እንደሚዘዋወር ያሳያል። የአናናስ ጭማቂ ሲጠጣ ያለመ ህልም አላሚ ከብቸኝነት ስሜት ውስጥ እንደሚወጣ ያመለክታል። ህልም አላሚው አዳዲስ አዳዲስ ሰዎችን እንደሚተዋወቅና ወደ በርካታ ማህበራዊ ግንኙነት ውስጥ እንደሚገባ ያሳያል። ኢማም ነቡልሲ እንደተናገረው አናናስ ያለመ ህልም አላሚ የዓለምን ተድላ ከመደሰቱ በተጨማሪ ነገሮችን ማመቻቸትን ያሳያል ብለዋል። ማንም ሰው አናናስ ለመግዛት ወደ ገበያ ሲሄድ ወይም ሲገዛ ካለመ ከአዲስ ምንጭ ብዙ ገንዘብ እና መተዳደሪያ ያገኛል። በአጠቃላይ አናናስ የመታደስ ስሜትን ያመለክታል።